ዛሬ እዚህ የተገናኘ ነው የ2017 ትምህርት ዘመን የስምንተኛ ክፍል ከተማ አቀፍ መልቀቂያ ፈተና ሰኔ ሶስትና አራት መሰጠቱ ይታወሳል። ይህም መሰረት በማድረግ ቢሮ በልዩ ትኩረት የተማሪዎችን የወላጆችን ፍላጎትና ጉጉት መሰረት ባደረገ መልኩ በልዩ ሁኔታ ሌት ተቀን ሰባት አራት በመስራት ትምህርት ዘመኑን የስምንተኛ ክፍል መልቀቂያ ፈተና ካለቀበት እለት ጀምረን ስንሰራ ቆይተናል። እነሆ ዛሬ አገባደን አጠናቀን ይፋ ለማድረግ ዛሬ ተገናኝተናል። እንኳን ደህና ያመጣችሁ ለማለት እወዳለሁ። ተማሪዎችም ወላጆችም በጉጉት ሲጠብቁ የነበሩ እንኳን ደስ ያላችሁ ለማለት እፈልጋለሁ። በአጠቃላይ በዚህ የትምህርት ዘመን ውስጥ የስምንተኛ ክፍል መልቀቂያን ፈተና በተመለከተ ወደ 70525 ተማሪዎች በፈተና ስርዓት ውስጥ አልፈዋል። በዚህ ውስጥ እንደየ ሁኔታው የቀን የመንግስት 36869፣ የቀን የግል ትምህርት ቤት ላይ የተማሩ 27248፣ የመንግስት የማታ ደግሞ 4952፣ የግል የማታ 395፣ የርቀት ተማሪዎች ደግሞ 859 የግል ተፈታኝ ደግሞ 202 በድምሩ 7525 ለፈተና ተቀምጠዋል ማለት ነው። በአጠቃላይ በዚህ ፈተና ሂደት ውስጥ የማለፊያ ነጥብ 50ና ከዛ በላይ ያመጡ ተማሪዎች ወደሚቀጥለው ትምህርት እርከን ወይም ወደ ዘጠነኛ ክፍል እንዲያልፉ ተወስኗል። አካል ጉዳተኞች ደግሞ የተለያየ አካል ጉዳት ያለባቸው የልዩ ፍላጎት ተማሪዎቻችን ደግሞ አርባ አምስት እና ከዛ በላይ ያመጡ ተማሪዎች ወደ ቀጣይ ትምህርት እርከን እንዲያልፉ የቢሮ የጠቅላላ ካውንስል ወስኗል ማለት ነው። በአጠቃላይ በዚህ ዓመት 2017 ትምህርት ዘመን ከተፈተኑት ውስጥ 5 አምሳና ከዛ በላይ አምጥተው ወደሚቀጥለው ትምህርት እርከን ውስጥ ያለፉ ተማሪዎች ብዛት 62639 ሲሆኑ በአጠቃላይ በፐርሰንት ሲሰላ 88.8 ፐርሰንቱ 50ና ከዛ በላይ አምጥተው ወደ ቀጣይ ትምህርት እርከን አልፈዋል ማለት ነው። በዚህ ዘመን 88.8% ወይም 89%ቱ አምሳና ከዛ በላይ ያመጣበትን ሂደት አጠቃላይ ሁኔታ ወደ ኋላ መለስ ብለን ስንመለከት ሀምሳና ከዛ በላይ ያመጣ ተማሪ ቁጥር ከ2010 በተለይም ደግሞ ከለውጥ ጊዜ በኋላ በተደረጉ ልዩ ትኩረት በትምህርት ሴክተር ውስጥ የተደረገ ሪፎርም በትምህርት ላይ እየተደረገ ያለ ኢንቨስትመንት እና የመንግስትን ልዩ ትኩረት በማግኘቱ በከተማ አስተዳደራችን ከጊዜ ወደ ጊዜ ድራማቲክ የሆነ ለውጦች እየመጡ ማየት ችለናል። እነሆ ዛሬ 89 ፐርሰንቱ 50ና ከዛ በላይ በማምጣት ማለፍ ትልቅ ድል ነው። እንግዲህ ያው የ2017 ቅድም እንዳልኩት 89 ፐርሰንቱ 50ና ከዛ በላይ አምጥተው ወደ የሚቀጥለው ትምህርት እርከን የማለፍ እድል አግኝተዋል ማለት ነው። በዚህ ውስጥ ወላጆች፣ መምህራን፣ ትምህርት አመራሩ እንዲሁም ተማሪዎች ይህን ውጤት በማስመዝገባችሁ የተሰማንን ደስታ በራሴና በትምህርት ቢሮ ስም መግለጽ እወዳለሁ። እንኳን ደስ ያላችሁ ለማለት እፈልጋለሁ። ከዚህ ጎን ለጎን የ2017 ትምህርት ዘመን ውጤትን በተመለከተ መንግስት የተያዙ ትምህርት ቤቶች፣ በግል የሚተዳደሩ እንዲሁም በሌሎች መርሃ ግብሮች ውስጥ የተፈተኑ የተማሪዎችን የውጤት የማለፍ ምጣኔና የውጤት ዲስትሪቢሽን አጠር አድርጌ ለመግለጽ እፈልጋለሁ። የመንግስት የቀን ተማሪዎችን በተመለከተ ፐርሰንቱ ወደ ሀምሳና ከዛ በላይ የማምጣት አቅም ፈጥረው ወደሚቀጥለው ትምህርት እርከን እንዲያልፉ እድል አግኝተዋል። የግል ትምህርት ቤቶች ደግሞ ዘጠና ሰባት ነጥብ ሁለት ፐርሰንቱ ማደግ ችሏል ማለት ነው። በግልና በመንግስት ትምህርት ቤቶች መካከል የውጤት ልዩነት ከጊዜ ወደ ጊዜ እየጠበበ እየጠበበ የመጣበትን ሁኔታና ያሳየናል። ይሄ የሚያሳየው እንግዲህ የትምህርት የስርዓተ ትምህርት ትግበራው የክትትልና የድጋፍ እንዲሁም የትምህርት ልማት ስራችን በልዩ ትኩረት በመሰራቱ ድሮ የነበረው በመንግስትና ግል ትምህርት ቤቶች መካከል ያለ የውጤት ልዩነት አሁን በጣም ወደ አንድ ዲጂት ማጥበብ የቻልንበት ደረጃ ደርሰናል። ይሄ ትልቅ ድል ነው ለእኛ። በባለፈው ዓመት ብቻ የነበረውን ውጤት ብንመለከት የባለፈው ዓመት የመንግስት 82 ፐርሰንት ነበር ያሳለፈው፣ ዘንድሮ ዘጠና ሆኗል። የግል ትምህርት ቤቶች ደግሞ 96.1 ፐርሰንት ነው ያሳለፉት፣ ዘንድሮ 97 አድጓል ማለት ነው። ስለዚህ የሁለት ዲጂት ልዩነትን ወደ አንድ ዲጂት ማጥበባችን ከዚህ በፊት የነበረውን የግማሽ ልዩነት ዛሬ ወደ ጣት የሚቆጠሩ ልዩነት ማሳል ማሳደግ ትችለናል። በ6 ፐርሰንት ብቻ ነው ልዩነታቸው እና ይሄ ለከተማ አስተዳደራችን በጣም ትልቅ ድል ሆኖ አግኝተነዋል። ይሄ በመንግስት ትምህርት ቤቶች እየተደረገ ያለ ኢንቨስትመንት በተማሪ ምገባ፣ በዩኒፎርም እንዲሁም የተለያዩ ትምህርት ቁሳቁስ የትምህርት ማስፋፋት ተደራሽነትና ጥራት ላይ የሰራ ነው። በመምህራንና በትምህርት አመራር ልማት ላይ እየተሰራ እየተተገበረ ያሉ የተለያዩ መርሃ ግብሮች ያመጣው ለውጥ እንደሆነ ማየትና መገምገም ይቻላል። ይሄንን በቀጣይ የበለጠ አጣጥኑና አቀናጅቶ መሄድ የሚጠይቅ ይሆናል ማለት ነው። በአጠቃላይ በዚህ ያስፈተኑት 656 ትምህርት ቤቶች ናቸው ያስፈተኑት። ከዚህ ውስጥ 276 ትምህርት ቤቶች መቶ ፐርሰንት ተማሪዎቻቸውን አሳልፈዋል። ይህም ቁጥር በጣም ትልቅ ቁጥር ነው እና የሚያበረታታ ለቀጣይ ስራዎች ትልቅ ስንቅ የሚሆን ስለሆነ ይህን ቁጥር የማስፋት ስራ በቀጣይ ትኩረት አድርገን እንሰራለን ማለት ነው። እንግዲህ ሌላኛው መግለጽ የምፈልገው በከተማ ደረጃ ካስመዘገቡ ትልልቅ ቁጥሮች መቶ ፐርሰንት ያሳለፉ ትምህርት ቤቶች ናቸው እና የመጀመሪያዎቹ ሀያ ትልልቅ ቁጥር ያመጡ ተማሪዎችን ወይም ደግሞ ቶፕ ትዌኒ ተማሪዎችን ለማውጣት ሙከራ አድርገናል። በዚህ ውስጥ ከሀያዎቹ አስራ ሶስት ተማሪዎች የአዳሪ ትምህርት ቤቶች ላይ የሚማሩ ተማሪዎች ናቸው። ሰባቱ ደግሞ ከተለያዩ ትምህርት ቤቶች የወጡ ናቸው ማለት ነው። ስለዚህ አዳሪ ትምህርት ቤት ላይ እያደረግን ያለነው ስራ እና ኢንቨስትመንት የመማር ማስተማር ሂደት ትልቅ ውጤት ማስመዝገብ እንደሚችል አሳይቶናል። አዳሪ ትምህርት ቤቶቻችን ባለፉት አመታት በተለይ 12ኛ ክፍል መቶ ፐርሰንት በማሳለፍ ይታወቃሉ። የስምንተኛ ክፍል ደግሞ በዘንድሮ ዓመት የመጀመሪያ ጊዜ ያስፈተኑት ከሰባተኛ ክፍል ጀምሮ እንዲያስተምሩ በማድረጋችን የመጀመሪያ ተፈታኞች ናቸው። ካሉት ሀያ ትልልቅ ቁጥር ትልልቅ ነጥብ ካመጡ ተማሪዎች ውስጥ አስራ ሶስቱ የአዳሪ ትምህርት ቤት ተማሪዎች ናቸው ማለት ነው። እንግዲህ እነዚህ ትምህርት ቤቶች ልምድ የሚቀሰምባቸው፣ ምርጥ ተሞክሮ የሚወጣባቸው፣ የትምህርት ጥራት ማረጋገጥ የሚችሉ ማሳያ ተቋማቶች ሆነው ያገለግላሉ። በሁለተኛ ደረጃ መልቀቂያ ፈተና ላይ ያገኘነውን ትልልቅ ነጥብ በስምንተኛ ክፍል ላይ መድገም ችለናል። ይሄ የትምህርት ቤቶችን በልዩ ሁኔታ መደራጀታቸው፣ በልዩ ሁኔታ መተዳደር መቻላቸው ያመጣው ለውጥ እንደሆነ ያሳያል እና ይሄም እጅግ አበረታች የሆነ ውጤት መሆኑን ለማየት ይችለናል ማለት ነው። በአጠቃላይ ለውጤቱን በምን ምክንያት መጣ ለዚህ ደረጃ በደረጃ ከአመት አመት የተሻለ የአማረና የደመቀ ውጤት ለማምጣቱ ምንድናቸው ገፊና ምቹ ሁኔታዎች ምንድናቸው የሚሉትን ነገሮች ማየትና መግለጽ እንፈልጋለን። እንደ ቢሮ የተገመገሙና የጋራ ድምዳሜ የደረስንባቸው ጉዳዮች ናቸው። የመጀመሪያው ከተማ አስተዳደሩ ለትምህርት የሰጠው ትኩረት፣ አስፈላጊ የሚባል በጀት መበጀቱ፣ አስፈላጊ የሆነ አቅጣጫና አመራርን በመሰጠቱ ምክንያት የመጣ እንደሆነ በዚሁ አጋጣሚ መግለጽ እፈልጋለሁ። በትምህርት ቤቶች ምገባ መርሃ ግብር መጀመራችን በተለይ 50 እና ከዛ በላይ ያመጡ ተማሪዎች 50 ፐርሰንት እንኳን ማሳለፍ የተቻለው እንደዚህ አይነት የተማሪዎች ምገባ፣ የተማሪዎች ዩኒፎርም፣ የተማሪዎች መማሪያ ደብተር፣ የመማሪያ መጽሐፍቶችን በበቂና ተደራሽ በበቂ ቁጥር ተደራሽ ማድረጋችን ጥራቱን የጠበቀ የመማሪያ መጽሐፍትና የመማር ማስተማር ሂደት የስርዓተ ትምህርት ትግበራ በመኖሩ ምክንያት መምጣቱ ይህንን አጠናክሮ መቀጠል እንዳለብን እንደሚያሳይ ስለዚህ ኢንቨስትመንቱ በአጭር ጊዜ ውስጥ ውጤት እያፈራ ሪተርን እያገኘን መሆኑን የሚያሳይ ነው። የመማሪያና ማስተማሪያ መጽሐፍቶች በበቂ ቁጥርና ጥራት ለተማሪዎች አንድ ለአንድ በማድረሳችን ኳሊቲ ማረጋገጥ የቻልንበት ሁኔታ ስላለ በመንግስትም በግል ትምህርት ቤቶችን ይሄንን ቁጥር ተደራሽ ያደረግንበት ሁኔታ ለውጤት ማማር እና መስተካከል የራሱ የሆነ ትልቅ ድርሻ አለው ብለን ወስደናል። ሁለተኛ በባለፈው ዓመት አጠቃላይ ሁኔታውን ከገመገምን በኋላ፣ በተለይ ሂሳብና እንግሊዘኛ ትምህርት ላይ አነስ ያለ ውጤት በመሆኑ እንግሊዘኛ የማስተማሪያ ቋንቋ ሆኖ ስለሚያገለግል ሁለተኛ ደረጃ ሂሳብ ደግሞ ለሃርድ ሳይንሶች ወይም ለሳይንስ ትምህርቶች መሠረት ሆኖ ስለሚያገለግል ሂሳብና እንግሊዘኛ ላይ በትኩረት ለመስራት የሂሳብና እንግሊዘኛ ስትራቴጂ ነድፈን ወደ ትግበራ በመግባታችን በተግበራ ሂደት ውስጥ ደግሞ የክትትልና ድጋፍ እና እንዲሁም ደግሞ የቁጥጥር ስራ ጠንከር ባለ መልኩ በመሰራቱ ይሄንን ውጤት እንድናመጣ ትልቅ መደላድል የፈጠረ በመሆኑ ሌላው የትምህርት ባለድርሻ አካላቶች በትምህርት ለትውልድ እና በተለያዩ መርሃ ግብሮች ላይ ወላጅ ተማሪ የሚደግፍበትን ሌላውም አካል ደግሞ የመማር ማስተማሩን የትምህርት ቤትን አጠቃላይ አደረጃጀትና አሰራር በሚደግፉበት ሁኔታ ማሳተፋችን፣ ማቀናጀታችን እና ተሰናስለን ለመስራት። ሁሉንም ዝግጁ ሆኖ ወደ ተግባር እንቅስቃሴ ውስጥ በመግባታችን ለዚህ ውጤት ማማር የባለ ድርሻ አካላት ሚናና ተሳትፎ ከፍተኛ መሆኑን አይተናል፣ ገምግመናል። ይህንን አጠናክረን መቀጠል እንዳለብን የሚያሳይ ስራ ተሰርቷል ማለት ነው። ከዚህ ጎን ለጎን የማጠናከሪያ ትምህርቶች፣ የቅዳሜና እሁድ የአፍተር ክላስ ፕሮግራም፣ የተለያዩ ወርክሺት እንዲሁም ደግሞ ለሞዴል ፈተና ያደረግንበት አጠቃላይ የስርዓተ ትምህርት ትግበራ የክትትልና ድጋፍ ስራችን እንዲሁም ተማሪዎችን ለተለያዩ አክቲቪቲዎች ኤክስፖዝ ያደረግንበት ለውጤቱ ማማር ተማሪዎች የተፈታኝነት ስነ ልቦና እንዲኖራቸው በራስ የመተማመን ብቃታቸው እንዲያድግ፣ በራሳቸው ቆመው ራሳቸው መስራት እንዲችሉ፣ ኩረጃን የሚጠየፍ ትውልድ በመገንባት በግብረገብ እና በሌሎች ተጓዳኝ አደረጃጀቶቻችን የሰራነውን ስራ ጠንካራ ስለነበረ ይሄ ውጤት መጥቷል። ተማሪዎቻችን በራስ የመተማመን አቅም አድጓል ማለት ነው። እንዲሁም ጎን ለጎን የትምህርት በቴሌቪዥን በሬዲዮ፣ በተለያዩ አማራጮች ለተማሪዎቻችን ተደራሽ ማድረጋችን ተማሪዎች ከትምህርት ቤት ውጭ በትምህርት ቤትም ስለ ትምህርት እንዲያስቡ ስለ ትምህርት ይዘቶችን የሚያቀባበል ሁኔታ አጠቃላይ የመማር ፍላጎታቸውን እንዲያድግ ትምህርትን ውጤትን ማረጋገጥ እንዲችሉ የራሳቸው እቅድ እንዲኖር የአራትዮሽ ግንኙነት የጋራ ፊርማ መፈረማችን በወላጅ በመምህር በተማሪና በትምህርት አመራሩ መካከል ያደረግነው ትስስር ይሄም ለውጤት ያበቃን መሆኑን አይተናል፣ ገምግመናል ማለት ነው። ትምህርት ቢሮ እስከ ታችኛው ትምህርት እርከን ድረስ ወይም ትምህርት ቤት ድረስ የነበረን አጠቃላይ ቅንጅታዊ አሰራር በጋራ ማቀድ፣ በጋራ መስራት፣ በጋራ ለውጤት መታተር፣ መልፋት የተደረገው ጥረት አንዱ ለውጤት ያበቃን መሆኑን አይተናል ማለት ነው። በአጠቃላይ እንግዲህ በዚህ ሂደት ውስጥ ይህን ውጤት እንድናስመዘግብ በቀጣይ ደግሞ በትኩረት ለ2017/18 ትምህርት ዘመን አንደኛ በጊዜ ውጤቱን ማውጣታችን ተማሪዎቻችን የክረምት ጊዜያቸውን ለቀጣይ ትምህርት እርከን እንዲዘጋጁ አቅም ስለሚፈጥር ጊዜውን፣ ወቅቱን ከሌሎች የፈተና ውጤቶች ጋር እኩል እንዲወጣ ያደረግንበት ሁኔታ ከዚህ ግምት ውስጥ እንዲገባና ና ቀጥለው ሳምንት መጀመሪያ ላይ የስድስተኛ ክፍልን ይፋ እንደምናደርግ ስራውን እየሰራን እያጠናቀቅን የምንገኝበት ጊዜ ስለሆነ አሁንም ስምንተኛ ክፍል እንደሰራ ነው። ደከመን ሰለቸን ሳንል ለውጤት ውጤቱ ለተማሪዎቻችን እንዲደርስ ተማሪዎቻችን ደግሞ ቅድመ ዝግጅታቸው ለቀጣይ ትምህርት እርከን እንዲረዳቸው በማሰብ በሚቀጥሉት ቀናቶች ውስጥ የሚወጣ መሆኑን በዚሁ አጋጣሚ ማብሰር ወዳለው በአጠቃላይ በዚህ ሂደት ውስጥ ለተማሪዎች ውጤት ማማር፣ ስነ ምግባር መሻሻል፣ ትምህርት ጥራት እንዲረጋግጥ ሰለቸን ደከመን ሳይሉ ለሰሩ መምህራን፣ ለለፉ ትምህርት አመራሮች፣ ወላጆች፣ ተማሪዎቻችን እና ሌሎች የባለድርሻ አካላት በሙሉ ደግሜ በራሴና በትምህርት ቢሮ ስም አመሰግናለሁ።